አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። እንደዚህ የሚያክል የለቀቀች አልመሰለኝም ልጅ ታለቀን። በስነስርዓት የለቀቀች ናት እንዴ እቺ? አማኑኤል ነው መግባት ያለባት እንዴ እቺ? ሙስተሽፋል መጃኒን ውሰዷት። ሙስተሽፋ መጃኒን ነው መቀመጥ ያለባት እንዴ? ጤነኛ አደለች። ሚያሲንን ያያሲንን ቪዲዮ አይታችሁታል? ላኢላህ ለላ አልተረፈም አልተረፈም። እኔ ሰይድ ጋር አልሄድም ስል በምክንያት ነው። እኔ ሰይድ ጋር መታረቅ አልፈልግም ስል በምክንያት ነው። እኔ ለማስታረቅ ደፋ ቀና ሲል የነበረው ሰውዬ እዛው ደፍታ አስቀርተው ነበረ እንደ አዩ። ስለዚህ ሱመያ ምንድን ነው ያለች? አትፈልገኝ፣ ብትፈልገኝም አታገኘኝም። አሁን ባላ ለዘላለም እኔ እናንተ አብረን አንመለስም፣ እንዳትከተለኝ ብላለች ሶ ሱመያ እንዳትከተለኝ እንዳመጣብኝ አልመጣም ስላለች እሱ የሱመያ ቤት እንዲሁ ከሚቀመጥ የእሷን ቤት በስሜ ታዞራል። ኢማን የሱመያ እዚህ ያለው ቤት በስሜ ማዞር የሱመያ አንተ ወደ ነገር ብትወራ ራሱ እኔ ያቺ ሚስቱ ጥላው ጠፍታለች፣ እኔ ሁለተኛ ሚስቱ ነኝ ብዬ ይሄን ቪዲዮ ማስረጃ አለ ያሳይቼ፣ ኮማጋት ከዛችኛው ጋር ተፋቷል፣ እኔ ብቻዬን ነኝ፣ ምንም የለኝም ብዬ ይሄ ቪዲዮ አሳያለሁ። የሱመያ ቪዲዮ አለ አይደል? እሱ ማስረጃ አሳይቼ ማለት ነው፣ ያው ጥላው ሄዳለች። ልትሞት ትችላለ። በዚህ ሁለት ሳምንት ውስጥ ራሱ። አረ በዚህ ሁለት ሳምንት ሳይሆን፣ በዚህ ሁለት ቀን፣ በዚህ ደቂቃ፣ አሁን አሁን በዚህ ደቂቃ ውስጥ ራሱ ልትሞት ትችላለ። ስለዚህ ለኔ የሚሆን ነገር ያስፈልገኛል ከመሞት በላይ አለች። በስመ አሞል ደንፈስ ቅዱስ። የሰው ልጅ ግን ለምንድን ነው እኔ ሞት አለው ብሎ ማያስበው? እሷ አትሞትም ማለት ነው። ስለዚህ የሆነ ነገር አስባለታለች ማለት ነው ለዚህ ልጅ ምክንያቱም ሀዩ በረኪና ለሰይድ የሆነ ነገር አስባለታለች። ምክንያቱም አንድ ሰው ከሌ ይሞታል ሲል እኔም እሞታለሁ ይላል። እኔ መቼ ያኛው ሰውዬ መቼ እንደሚሞታል እታኔ ወይኔ፣ ልቀድሞ እችላለሁ እንደዛ ብላ እንኳን አላሰበችም። ምክንያቱም ያዘጋጀችለት ነገር ስላለ መጀመሪያ ልጁን ልቀብረው ፈልጋለች ማለት ነው። እና ያለ ንብረቱን ለመውረስ ትፈልጋለች። ሲጀመር እንደዚህ አይነት ሴቶች ንብረት እንጂ ሰውን አይፈልጉም። ስለዚህ አሁን እንግዲህ ሰያው ብር ያለው ሀብታም ነው ምናምን ሲባል ያው ሀብቱን ለመውረስ ነው። እወድሃለሁ ብላ በረኪና የጠጣችሁ እንጂ ከልቦ አፍቅረው አይደለም። ለምትወዱ ሰው እንዴት ነው ከኔ በፊት ያርግህ ስትሉ? ከኔ በፊት ከኔ በኋላ ያርግህ እኔ ከአንተ በፊት ያርገኝ ብለን ነው የምናስበው። ለምትወዱት ለምታፈቅ እሱ አይደለም እኔ አብራችሁት እየኖራችሁት ቀርቶ ለፍቅረኛችሁ እንኳን እንቅፋት ሲመጣው ከእኔ በፊት ከአንተ በፊት ልሁን እኔ ትላላችሁ። አለ እንደዛ ነው እንግዲህ የሚባለው እና እሷ ግን የገዛ ባሏን ሁለት ሳምንት ከሁለት ሳምንት ደግሞ ወረደችውና ሁለት ደቂቃ ሶስት ደቂቃም ሊሆን ይችላል ከአሁን አሁን አሁን ምን እንደሚፈጠር አታውቅም ብለው ቁጭ አለች ማለት ነው ስለዚህ ልጅቷ ለሰየው ለሰይድ ያሰበችለት ነገር አለ ማለት ነው። እናንተ እንዴ ያን ጓደኛውን እኮ ጥርሱን አወለቀች። አባቴ ሰላሳ ሁለት ጥርሱ ራሱ አለመውለቁን በጣም ነው ያዘንኩት። እውነት እኔ እንጃ፣ ጠንካራ ስለሆነ ነውና እኔ ልሽሽ አላለም ደግሞ። የተሳሳተ ወሬ አታውሪ። ትሽሽ ያለው ጓደኛሽን ጓደኛሽ ትሆን ምንሽ አላውቅም። ትሽሽ ቅቤም አለ ባዝዲንም ይሄ ይቺ ልጅ ትሽሽ ነው እ ያለው እኔ ልሽሽ አላለም። ምናለች ለሰያው ስትናገር ባሌ በሌለበት አውልቂ ልሽሽ አለኝ አለች። ውሸታም ውሸታም ናት። በኢየሱስ ስም ሰላም፣ ሰላም ውዴ። የተከበራችሁ የሸዋ ተሁለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን የምትወዱኝ የምወዳችሁ የኔ ናፍቃቶች የኔ ናፍቆቶች ኢትዮጵያውያን ይ እንዴት ናችሁ? ደህና ናቸው። ይ ተወዳችሁ እኮ ማለት ነው። ግን ደግሞ ማለት ነው እውነት ፍረዱ እንዴ፣ እውነት ፍረዱን። አንዳንዶቻችሁ እዛ ሱመያ ቤት ሄዳችሁ የምትቆምቱት ነገር ደስ አላለኝም። ታረቂ የምትሉትን ነገር ከአሁን በኋላ አንጹ፣ እጃችሁን አንሱ። እንዴ ልጅቷ እንኳን አይደለም እናቴ እንኳን ከእሷ ጋር አብራ ልትኖር ከባሏ ጋር እንኳን ለመኖር አልቻለችም። እንዴ ሰላሳ ሁለት እርሷን ደግሞ ታርግፈው እንዴ የሱመያን በያን ራሱ ሱመያ እኮ ካለ ነገር እብድ ናት። ልጅቷ እብድ ስለሆነች ነው በረኪና ስታይ ጠጣችሁ ያለችው ራሱ እውነቷን ነው። እኔ አንዳንዴ የሱመያ የምትናገራቸው ነገሮች በቃ ጠብ ሳይሉ እየደረሱ ነው ማለት ነውና ዛሬ ጓደኛውን ጥርሱን አርግፋለች ነገ ደግሞ የእሱ ተራ ነው እንግዲህ እዝታለታለች ሁለት ቀንም ሁለት ደቂቃ መጀመሪያ ሶስት ሳምንት አለችው ከዛ ሁለት ደቂቃ ሁለት ቀን አለችው ከዛ ሶስት ደቂቃ አሁን አሁን አሁን ቁጭ ብለን ራሱ ምን እንደሚመጣ አላውቅም አለች ማለት ነው ስለዚህ ችሪ ጤነኛ ናቸው ትላላችሁ ስለዚህ እኔ የምለው ምንድን ነው ራስህን ጠብቅ እባክህን ነው የምለው ሌላው ምንድን ነው ያለችው እኔ ምንም ነገር የለኝም ቤተሰቦች አለች ሲጀመር ቤተሰብ ወንድም መህት በትዳር መሀል ላይ አያገበው ምን አገባው? አንቺ ወደሽ መርጠሽ እስካገባሽው ድረስ እሱ አስቦ እናንተ ተሳስባችሁ ለአንቺ የሆነ ነገር ያርግልሽ እንጂ ገና ቤተሰቤ ባልሽ የሆነ ነገር አላደረገልሽ እና ስችው ቢለይ ልፈታው ነው። ምን አይነቷ መሀይም ደነዝናት በናታችሁ። እንዴት እንዳናደደችኝ እና እነሱ አንተ በሄድክ ጊዜ ምንም ነገር በስምሽ የለኝም ብሎኝ ብለውኛል። ስለዚህ የሆነ ነገር በስሜ ልታረግልኝ ይገባል። እኔ የምፈልገው የሱመያን ቤት ነው አላለችም? ድንጋይ እና እና ልጅቷ ምንድነው የምትፈልገው? የሱመያ የሆኑ ነገሮች ሁሉ ይጣፍጧታል። በቃ የሱመያ የሆነ ነገር ሁሉ በቃ ትፈልገዋለች ልጅቷ። የሱመያ የሆነ ነገርን መቀማት ነው የምትፈልገው። ያማታል፣ ጤና የላትም። በቃ ትንሽ ቆይታ ልጁን ትደፈዋለች ማለት ነው። ስለዚህ እኔ ለሰይድ እራስን ጠብቅ ነው ምለው። እንግዲህ ሱመያም እንዳለችው በጣም ነው ያንቀጠቀጣት። ሱመያ ራሱ ማለት ነው ቪዲዮ ለቃለች እና ምንድን ነው ያለችው? ሰላሳ ሁለት ጥርሱ እንኳን ራሱ አለመርገፉ ጠንካራ ስለሆነ ነው ነው ያለችው። እንዴ እውነቷን እኮ ነው እናንተ፣ አስባችሁታል? በቡና ማንከሽከሻ ብረት እኮ ነው። ብረት በማንከሽከሻ አንስታ ድዱን ስትለው እንግዲህ ጥርሱ ረገፈ ማለት ነው። የማንኛችንም ጥርስ ይረግፋል። ጥርስ እኮ ነው ምንድን ነው እሱ ብረት አይደለም። እና እንግዲህ አስታርቃለሁ ብሎ ወይም ለራሱ አዝኖላት ሄዶ ጥርሱን አረገፈ ማለት ነው። በጣም ያሳዝናል እና እኔ እየፈራ ያለሁት አሁን ለሰይድ ነው ማለት ነው። እንግዲህ ሰይድም ምንድን ነው ያለው? ሱመያ ለአንቺ የሆነ ነገር የተቀመጠልሽን ነይና ካርታውን በራስሽ ስም አዙሪና አስቀምጪ፣ ብትፈልግ ይኑሪበት፣ ብትፈልግ አስቀምጪ። ወደፊት የልጆችሽ ነው የኔም ያንችም ነው እና ነይ የሆነ መልእክትሽን ንገሪኝ፣ ያንቺ ከሆነ ሆነ፣ ማን ነው የምትመጪ ከሆነ መጣለሁ በይ እኝና ልጆቼን ማሳይኝ እናፍቀውኛል ብሏል። ለእውነት ሱመያ ጥሩ አይደለም ልጆቹን ማሳዩ ሰላም ፍጠሩ። ከዛ በኋላ የራስሽን ህይወት ህይወትሽን መምራት ትችያለሽ እንጂ ከሱ ጋራ እንደዚህ ድብብቆሹን ትተሽ ማለት ነው እና ታርቀሽ ይሄ ደግሞ አስር አመት የለፋችበት ነው ብሏል። እሱ ራሱ አስር አመት ከሚስቴ ጋር ሆኜ የለፋውበት ነው አንቺ ምንም ሳትለፊ ልታገኝ አትችም እያላት ነው። ግን ቀስቀስ እያለች ደግሞ ልታሳምነው ነው ማለት ነው ስለዚህ ሄደሽ አንቺ ባትኖሪበት በስምሽ አርገሽ አስቀምጪ። እነዚህ ሁለቱ ልጆችሽ ሲያድጉ እኔና አባታችሁ ፈተን ሰርተን በሰው ሀገር ላባችንን ጠብ አድርገን የተራንላችሁ ቤት ነው ይሄ፣ በኔ ስም ነበር አሁን በስማችሁ ነው ብለሽ ለነሱ ትሰጫቸዋለሽ። ለልጆችሽ ቅርስ ነው። ስለዚህ የልጆችሽ ቅርስ ስለሆነ አሳልፈሽ ለዚች ላዩ በረኪና እንዳትሰጪ ማለት ነው። ሄደሽ ልጆቹንም ማሳየው፣ ቤትሽንም ተረከቢ ሰው ይዘሽ ማለት ነው። ልጆችሽን መጥቶ ማየት ይችላል ባሉበት ከዛ በኋላ ግን ሄደሽ ካርታውን በራስሽ ማዞር ትቻለሽ ትልልቅ ሰዎች ይዘሽ እውነት ይሄ ቃቃ ጫወታ አደለም ተዳር ተዳርና እኔ እውነቴ ነው የምናገረው እና አንዳንዶቻችሁን የምስቁብኝ ልጆች አታናዱኝ እኔ እውነቴ ነው የምናገረው እንጂ እሱም በልጆች ናፍቆት ተሰቃየ እንደገና ደግሞ እሷም ደግሞ ስንት ዓመት ሙሉ አስር ዓመት ቀልድ አደለም በስደት ለፍታ ለፍታ ቤት ሰርቼ እችላታለሁ ብሏል ሄዳ ቤቱን ትቀበል እሷ ባትኖርበት ለልጆቿ ይሆናል ቅርሳቸውን ወደፊት ሲያድጉ ማለት ነው እና እሱ እንደሆነ አዩ በረኪና እንደሆነች የሆነ ነገር አስባለታለች ለእሱ እና የሆነ ነገር ከማረጓ በፊት እናቴ እሷ የምትፈልገው ያለውን ሁላ ጠቅልላ መውረስ፣ እርግጠኛ ነኝ ሰይድን ሳይድን የምትፈልገው አይመስለኝም። ጠብቁ እንደው በዚህ በትንሽ ቀን የሆነ ነገር ባታረገው። እውነት እንደዚህ ጭኑ መታ መታ እያደረገች ቆይ ጠብቀኝ እያለችው ነው ማለት ነው እና እውነት ፈጣሪ ይጠብቅህ ነው የምለው። ሳያው፣ ፈጣሪ ይጠብቅህ፣ ፈጣሪ ይጠብቅህ። ፍለፊት ምንም አታረግም እርግጠኛ ነኝ ግን የሆነ አዘናክታ አሁን ይህንን ልጅ እኮ ጥርሱን ያረገፈችው አዘናክታ ነው አዘናክታ ማለት ነው እና ቁጭ ባለችበት ቢሆን በጥፊ ነበር የሚላት ግን አዘናክታ ጥርሱን አረገፈችው ማለት ነው እና እውነት እኔ ለሰይድ እንዲው ንገሩት ምከሩት ለሰይድ ቅርብ የሆናችሁ ሰዎች ምከሩት እውነት በጣም ያሳዝናል እንደ እንደው ጥርስ ከምታውልቅ ሚስት ይሰውራችሁ ብያለሁ